አሰላም አሌይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ ሰላም ናችሁ ይጋሉ ሰላም ነው ክርስቲያን ወገኖቼም ሰላም በእያሉ አላህ ሱብሓነሁ ወተዓላ ሀገራችንን ሰላም አድርግልን እኛንም በያለንበት አላህ ይጠብቀን እያልኩኝ እንደተለመደው በአዲስ አዲስ ቪዲዮ መጥቻለሁ ማለት ነው መግቢያ ላይ እንደሰማችሁት እባካችሁ እባካችሁ ተተናንቶ ዳም ቪዲዮ ሰርቼበታለሁ እባካችሁ እህቶቼ መካም ይሁን ጅዳ አካባቢ ሆን ብለው ተደራጅተው ግሩፕ ከፍተው እህቶቻችንን እየወሰዱ እያስደፈሩ ማደንዘዣ እየወጉ ማህፀናቸውን አበላሽተው እንደፈለጉ ተጫውቶባቸው እጃቸው ላይ ማደንዘዣ ወቅተው ራሳቸውን እንዳይቆጣጠሩ ጉልበት እንዳይኖራቸው ካደረጉ በኋላ ራሳቸውን እንዲሲቱ ካደረጉ በኋላ እንደፈለጉ ለሶስት፣ ለአራት፣ ለአምስት ሆነው እየደፈሩ እህቶቻችንን አደጋ ላይ እየጣሉ ያሉ ከአራት ሺህ በላይ ግሩፕ ፈጥረው የቴሌግራም ግሩፕ ስራ የሚፈልግ በማለት በእህቶቻችን በደካማ ጎናቸው ገብተው ማለት ነው እና በአሁኑ ሰዓት ላይ ታውቃላችሁ፣ ስራ ጠፍተዋል። ስራ በመጥፋት ምክንያት ደግሞ እህቶቻችን ባገኙ ስራ ነው ተነስተው የሚሄዱት። ብቻ ስራ ካገኙ ቤት ከሚቀመጥ በእጄ ብር የለኝም ብለው ተነስተው እንደሚሄዱ ስለሚያውቁ ብቻ ምን አድርገዋል? የራሳችን ዜጎች እኮ ናቸው። ከሌላ እኮ ከባዳ ከውጭ አይደለም የመጣልን። የሚገርማችሁ ነገር ማነው? አስባችሁታል? በገዛ በሀገራችሁ ሰው ነው ይሄ ነገር እየደረሰብን ያለው ማለት ነው እና ከትናንት ወዲያ በስራውላችሁ እህታችን ላይ ጅዳ ላይ በተደፈረችው ልጅ አሁን ላይ በጣም ጉዳት እንደደረሰባቸው እጇ እንደተሰበረ እንዲሁም ደግሞ ማህፀኗ ከአገልግሎት ውጭ እንደሆነች በጣም ራሷን እንደምትሴት በተኘችበት እንኳን ያ ነገር ትዝ እያላት በቃ ያኔ ስሜቷ በጣም እንደተጎዳና በጣም የአእምሮ ችግር እያመጣባት እንደሆነ እዛው አግኝታ ጓደኛዋ አንስታታለች ማለት ነው እና የሀገሯ ልጅ ዘመዶ አይደለችም፣ ግን ከወንድሟ ይልቅ እዛ ጃዛ ቤት ላይ ያገኘቻት እህቷ ተሽላት እየተንከባከበቻት ነው ያለችው። ግን እናትየዋ በጣም ጭንቅ ውስጥ እንደሆነች ነው። ወንድምየው ደግሞ ለምን ሶሻል ሚዲያ ላይ ወጣች ብሎ በጣም የሚያደርጋቸው የሚናገራቸው ንግግሮች ራሱ በጣም ነው የሚያስጠሉት ማለት ነው። እና እህቶቼ ችግር አይደርስባችሁ። የራሳችሁ ሰው ራሱ ተመልስቶ እንትን ባዳ ነው የሚሆንባችሁ ማለት ነው እና ወላሂ ወንድምየው እየተናገር ያለው ነገር ቆም ብዬ በቃ ሳዳምጠው፣ ማለት ነው ምን እያለ እንደሆነ ታውቃላችሁ? የሆነ በቃ ለእሷ ምንም ምንም ስሜት እንዳልተሰማው በቃ እኔ እንጃ ምን ብዬ መናገር እንዳለብኝ አላውቅም። ግን ለማንኛውም እህቶቼ ማለት ነው ስራ የፈለገ ያክል ቢጠፋ፣ የፈለገ ያክል ቢጨንቃችሁ ማለት ነው ሰብር አድርጉ። በማታውቁት ስራ አትሂዱ። በማታውቁት እንኳን የደላላ ስራ እንኳን ቢመጣላችሁ ማለት ነው በምታውቁት ሰው ዋቅ ይዟችሁ ይሄት እንደነገርኳችሁ ከትናንት ወዳና በምታቁት ሰው በሰው ዋቅ ሂዱ ማለት ነው። ለምን ሰው ዋቁ ቤቱን ስለሚያውቀው ሎኬሽኑን ስለሚያውቀው የሆነ ችግር እንኳን ቢያጋጥማችሁ ወዲያው ምስቆል ስታረጉ ያ ሰው ይደርስላችኋል ማለት ነው። የሆነ ችግር ውስጥ አደጋ ውስጥ እንኳን ብትገቡ የምታቁት ሰው ከሆነ ቤቱ የወሰዳችሁ ከዚህ በፊት የምታውቁት ታማኝ ሰው ከሆነ የወሰዳችሁ ለችግራችሁ ሰዓት ይደርስላችኋል ማለት ነው እናንተ ግሩፕ ላይ በማታውቁ ሰው ሥራ መቶላችሁ እንደገና በራሳቸው ሰዋቅ ተመልሳችሁ ስትሄዱ አስቡት፣ ምን ያክል አደጋ ውስጥ እንደምትገቡ አስቡት። ለሶስት ቀን ሙሉ እየደፈሯት እየተጫወቱባት አግተዋት ብሯን ሁሉ ቀምተው ከአገልግሎት ውጭ አድርጓቸው። እኔ ሴት ልጅ የፈለገ ያክል የፈለገ ያክል ብትዋሽ በዚህ ነገር ላይ ትዋሻለች ልች ብዬ አላስብም። ገብቷችኋል። ሴት ልጅ ሳትደፈር ተደፈርኩኝ አትልም። በፍጹም በፍጹም ማለት ነው። እና ልጅቷ በአሁኑ ሰዓት ላይ የአእምሮ በሽተኛ ሆናለች። የሀሳብና የጭንቀት የደረሰባት ነገር በጣም ችግር አምጥቶባታል። ማለት ተኝታውን ካን እንደምትጮህ አትትፈሩኝ ብላ እንደምትጮህ እንዲሁም ደግሞ እናቴን ገደሉብኝ እናቴን ገደሉብኝ እያለች እንደ ህልም ሆኖ እንደሚያስጨንቃት የገዛ ጓደኛዋ ስትናገር ነበረ። ማለት እንደዚህ እንኳን ጓደኛይቱ ተጨንቃ ለእሷ እያሰበች የእሷ ምንትን መታመመ የእሷ ችግር ላይ መውደቅ አሳስቧት ስትጨነቅላት እንደነበረ፣ ግን ወንድምዬው እንደዛ አልተጨነቀላትም። ማነ የገዛ ወንድሟ ወንድሟ ነኝ ብሎ የገባው ሰውዬ እንደሷ አልተጨነቀላትም ማለት ነው እና እህቶቼ እራሳችሁን አደጋ ላይ ከመጣል ለቤተሰብ ብር አላኩም እኔ ለራሴ ብር የለኝም እያላችሁ ራሳችሁን አደጋ ላይ አትጣሉ ማለት ነው እህቶቼ ጥንቃቄ አድርጉ ከራስ በላይ ንፋስ አባይቢ ወላ እናንተ ስትኖሩ ነው ሁሉ የሚኖረው እናንተ ብትሞቱም ብትኖሩም ሰው የራሱን ህይወት መኖር አያቅተውም ለራሳችሁ ኑሩ ወላሄ ነው ምላችሁ ለራሳችሁ ኑሩ አባይቢ በአሁኑ ሰዓት ላይ እኔ ወንድሙ ይው እንደዛ ሲናገር ስሰማው ቆሞ ብዬ ነው ራሴን ዞረ ብዬ ያየሁት ማለት ነው። እና ለካ እኔም ችግር ውስጥ ብገባ የነገ ቀን እኔ ህይወቴ ቢያልፍ የሆነ ችግር እንኳን ቢደርስብኝ እኔ በቃ የሚያስብልኝና የሚጨነቅልኝ ሰው እንደሌለ እንደተረዳሁኝ ማለት ነው። እና እኔ ቤተሰቦች አሉ አልሐምዱላ። ግን ሆኖም ግን ከእናንተ በላይ ለራሳችሁ የሚያስብላችሁ የሚጨነቅላችሁ የለም ለካታ የገዛ እናታችሁ ብትሆን ማለት ነው። እቃ አለው እናት በጣም መስዋዕትነት ከፍላለች። ግን እኛ ስደት ላይ ሆነን የምናሳልፋቸውን ስቃዮች ግን የሚረዳን ሰው የለም። የገዛ እናታችን ብትሆኑ እንኳን የራሷን ምቾት ወይም ደግሞ ብር እንድንልክለት በተለይ ደግሞ አረብ ሀገር ያላችሁ እህቶች ማለት ነው። አረብ ሀገር ላለን እህቶች ማንም የሚያስብልን የሚጨነቅልን የለም ከራሳችን ውጭ ማለት ነው እና እኔ የሚገርማችሁ ነገር ይህው አስራ አራት አመቱ ነኝ። አንድ ሰው እንኳን አንድ ቀን ነይ ወደ ሀገር ብሎኛ ያቅም የራስሽን ህይወት ኑሪ ይበቃናል፣ በቃ ለራስሽ ኑሪ ለራስሽ ሽ እንዲያድርጊ ተብዬ አሁን በቅርብ ጊዜ የሆነ ችግር ከተፈጠረ በኋላ ነው ነይ ማለት የተጀመረው እንጂ ነይ የምባለው ደግሞ ያን ኢራፊ ለራስሽ ብለው ሳይሆን በቃ አልምሄም ብዙ ማውራትን ስለ ቤተሰብ ምስጥሩን ስለ ራሴ የሚሆን እዚህ ሶሻል ሚዲያ ላይ መጥቼ ማውራት አልፈልግም። ባውራና ቢቀልልኝ፣ በውስጤ ቢቀልልኝ ደስ ይለኝ ነበረ። በጣም ብዙ ያፈንኳቸው ነገሮች ስላሉ ራሴ ላይ ችግር እያመጡብኝ ነው። በነገራችን ላይ እና ተናግራችሁ ሲወጣላችሁ በጣም ይቀላችኋል። ሰው ሲያዳምጣችሁ፣ ችግራችሁን ሰው ሲረዳችሁ ይቀልላችኋል። ግን ለብቻችሁ ሆናችሁ ስትሰቃዩ ውስጣችሁ ቆስሎ የራሳችሁን ሕመም ራሳችሁን ማሳከም እንኳን ማትችሉበት ሁኔታ ላይ አለ አደለም? የሚረዳችሁ ሰው አታችሁ፣ ብቻችሁ እየታመማችሁ ውስጣችሁ እየተሰቃየ እሳት እየነደደ እንቅልፍ እየከለከላችሁ፣ በቃ ውስጣችሁ እርፍት የነሳችሁ ነገር የለም። ሀባይቢ አቃለው ይኖራል። ከኔ የመባሰሰው ሊኖር ይችላል ግን በጣም ከባድ ነው ሀባይቢ፣ ራሳችሁን ጠብቁ። ለራሳችሁ ኑሩ። ራሳችሁ ስትኖሩ ነው ሁሉም መኖር የሚቻለው። እናንተ ስትኖሩ፣ ለራሳችሁ ሲኖሯችሁ ነው ለሰው መስጠት የምትችሉት። እና ለራሳችሁ ኑሩ። ወላሂ ነው የምላችሁ። ለራሳችሁ ኑሩ እባካችሁ፣ ራሳችሁን ጠብቁ። ያላችሁን ነገር ያዙ፣ ለሰው አትስጡ፣ አትላኩ። እኔ በጭራሽ አትላኩ ሳይሆን ራሳችሁንም ዞር ብላችሁ አስቡ ለማለት ነው። የዛሬ ቪዲዮ ይህንን ይመስላል። ቪዲዮውን ላይክ፣ ሼር አድርጉት። አመሰግናለሁ ሀባይቢ።